የኢትዮጵያ የጤና ባለሙያዎች ከትላንት ጠዋት ጀምሮ ወደ ሙሉ የስራ ማቆም አድማ መሸጋገራቸውን የአድማ አስተባባሪዎች አስታውቀዋል። በርካታ ሆስፒታሎች አገልግሎት መቋረጡንም አስተባባሪዎቹ ገልጿል። በሌላ በኩል የኢትዮጵያ የጤና ባለሙያዎች ማህበር ፕሬዚዳንት ዮናታን ዳኛው ትላንት ከእስር እንደተፈታት ሰምቷል። በተያያዘ ዜና በጤና ባለሙያዎች የስራ ማቆም ዙሪያ ድምፁን አጥፍቶ የቆየው የኢትዮጵያ ሕክምና ማህበር መንግስት ለሐኪሞች የደሞዝ ማነስ፣ የጥቅማ ጥቅምና የስራ ቦታ ደህንነት ጥያቄዎች በአፋጣኝ እንዲፈታ የታሰሩ የጤና ባለሙያዎች እንዲፈቱና ወደ ስራ ገበታቸው እንዲመመለሱ እንዲደረግ በጉዳዩ ዙሪያ ለመጀመሪያ ጊዜ ባወጣው መግለጫ ጠይቀዋል። ማህበሩ ችግሩ ወደ ተባባሳ ደረጃ ከመድረሱ በፊት የጤና ሚኒስቴር ባለድርሻ አካላት አፋጣኝ ውይይት እንዲያካሄዱም ጥሪ አቅርበዋል። የአድማ አስተባባሪዎች ግን ማህበሩ ለአባላት ጥቅም አልቆመም በማለት የማህበሩ አባላት እውቅና እንዲነፍጉት የሚጠይቅ ዘመቻ ጀምረዋል። የኢትዮጵያ የሰብአዊ መብቶች ተሟጋቾች ማህበር የጤና ባለሙያዎች ሰሞኑን ለእስር ወከባ፣ ዛቻና ማስፈራሪያ ላይ የተዳረጉና የስም አጥፋት ዘመቻ እየተካሄደባቸው መሆኑን መረዳቱን አስታውቋል። ድርጅቱ እስከ ትላንት ድረስ 75 ሐኪሞች፣ ተማሪዎችና የጤና ባለሙያዎች ተወካዮች በእስር ላይ መሆናቸውን እንደሚያውቅ ጠቅሷል። ድርጅቱ በእስር ላይ የሚገኙ የጤና ባለሙያዎች እንዲፈቱ መንግስት የባለሙያዎቹን ጥያቄ በውይይት እንዲፈታና የጤና ባለሙያዎቹን የተለያዩ አካላት ከሚያደርሱባቸው የመብት ጥሰቶች ከዛቻ፣ ከማስፈራሪያ ከስራ ዝውውርና ከስራ ቅነሳ እንዲጠበቁ እንዲያደርግ ጠይቀዋል። የኦሮሚያ የጤና ባለሙያዎች ማህበር በመላው ሀገሪቱ የሚገኙ የጤና ባለሙያዎች ያነሱትን የመብት ጥያቄ እንደሚደግፍ በጉዳዩ ዙሪያ ለመጀመሪያ ጊዜ በአምሻውን ባወጣው መግለጫ አስታውቋል። መንግስት ገለልተኛ ካልሆኑ የጤና ባለሙያዎች ማህበራት ጋር በመወያየት ጉዳዩን ማባባስ እንዲያቆም የጠየቀው ማህበሩ የጤና ባለሙያዎች ህጋዊ ተወካዮቻቸውን እንዲመርጡና መንግስትም ለተወካዮቹ ጥበቃ እንዲያደርግ ጠይቀዋል። ማህበሩ መንግስት ከጤና ባለሙያዎች ተወካዮች ጋር የሚወያይ ቡድን እንዲያደራጅና ከመብት ጥያቄም ጋር በተያያዘ የታሰሩ የጤና ባለሙያዎችን ያለምንም ቅድመ ሁኔታ እንዲፈታ ጥሪ አድርገዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት የጄኔራል ታደሰ ወረደ ጽፈት ቤት ጌታቸው ረዳ በትግራይ በህገ ወጥ የሰዎች ዝውውር ላይ የተካሄደው ምርመራ ሪፖርት በማኅበራዊ መገናኛ ዘዴዎች ላይ እንዲወጣ አድርገዋል በማለት አዲስ ባወጣው መግለጫ ላይ ከሷል። ጽህፈት ቤቱ ድርጊቱ በግለሰቦች ላይ ብቻ ያነጣጠረ ሳይሆን በምርመራው ሂደት የተሳተፉ ግለሰቦችና የቤተሰቦቻቸውን ደህንነት አደጋ ላይ የሚጥል ነው በማለት አስጠንቅቋል። ጌታቸው በበኩላቸው የምርመራ ሰነዱና በሰነዱ ላይ ተመስርቶ የተከፈቱ የክስ መዝገቦችን ፕሬዝዳንቱ የፍትህ ቢሮ፣ የፖሊስ ኮሚሽኑ፣ የጸጥታ ቢሮና አንዳንድ ከፍተኛ የጸጥታ ኃይሉ አዛዦች ያውቃሉ በማለት በማህበራዊ ትስስር ገጻቸው ገልጿል። ጄኔራል ታደሰ የጥናት ሰነዱን እውነትነት በመግለጫቸው ላይ አረጋግጠዋል ያሉት ጌታቸው ሰውን በባርነት መሸጥ የትግራይን ህዝብ የማይመጥን ወንጀል መሆኑን ግን ጄኔራል ታደሰ አላወገዙም በማለት ተችተዋል።